የተወደዳችሁ የሐናኒያ ቤተሰቦች ዛሬ እንግዲህ እግዚአብሔር ረድቶን የመጨረሻውን ቸርች አድሚኒስትሬሽን የሚለውን ወይንም ቤተክርስቲያን አስተዳደር የሚለውን ተራ በተራ እያየን እዚህ ደርሰናል አሁን የመጨረሻው እያየን ያለ ነው። በተለይ የመጋቢዎችን ወይም የእረኞችን ስራ እያየን ቆይተናል። ባለፈው ካየነው እና ወደ መደምደሚያ ላይ ስንደርስ በተለይ ማንኛውም ሰው ሲታመም የመፈወስ ጉዳይ ከእግዚአብሔር ዘንድ የመታዘዝ ደግሞ የመሪዎች ጉዳይ እንደሆነና በያዕቆብ ላይ ያየነውን ነገር አይተን ነው እዛ ላይ ያቆም ነው ዛሬ ደግሞ የቀረውን ትምህርት እግዚአብሔር በረዳን መጠን ምን የምናጠናቅቅበት ቀን ይሆናል። ክብር ሁሉ ለእግዚአብሔር ይሁን። በዚህ ደግሞ አመስግነን ጸልየን እንጨርሳለን። እንወድሃለን፣ እናከብረሃለን፣ እንገዛልሃለን። ቅዱስ እግዚአብሔር ሆይ አሁንም ከዚህ በኋላ ያለውን ጌታ ሆይ ጀምረን እስከምንጨርስ እስካሁን የጠበቀን የረዳን ቅዱስ የእግዚአብሔር መንፈስ አሁንም ከኛ ጋር አሁን በቀረልን ጊዜና ደቂቃ ሁሉ ለአንተ ክብር የሚሆን እግዚአብሔር ሆይ ለሕዝብ ጥቅም የሚሆን ነገር ከኛ እግዚአብሔር ሆይ የሚተላለፈው ሁሉ ጌታ ሆይ ለትምህርታችን እንዲሆን ቅዱሱ መንፈስ ይረዳን ዘንድ ለአንተ አሳልፈን ሰጠን። ጌታ ሆይ ደግሞ ሁሉ ሲሆን ለአንተ ክብር ይሁን። በኢየሱስ ጌታ ስም አሜን። እንግዲህ ወገኖች ቅድም መግቢያ ላይ እንደተናገርኩት ያው መጸለይ ግድ ከአንድ መጋቢ ወይም ከአንድ ቤተክርስቲያን አመራር ይጠበቃል። ያዕቆብ ላይ ያነሳ ነው ነገር ይጥራና ይጸልዩለት ነው የሚለው በዛ የተቀብተው ይጸልዩት፣ እንደውም ኃጢአቱ ሁሉ እንደሚፈወስ። ምክንያቱም አንዳንድ ጊዜ እነዚህ የሚገጥሙን ነገሮች ለሌላ ፈተና ስለሚያጋጥሙን የግድ በንዛዜም ንስሐ መግባትና ኃጢአት ሁሉ እንደሚሰራ ይናል። እንደው ምሳሌ ሲሰጥ ምንድን ነበረ ትምህርቱ ላይ ባለፈው ያነሳነው፣ ኤልያስም ምንድን ነበረ? እንደኛ ሰው ነበረና ዝናብ ይቆም ሲል ያስቆማል፣ ምድር ፍሬዋ እስክትሰጥ ደግሞ ይዝነብ ብሎ ሲዘንብ ያ እንደሆነ ነው። ሌላው ሶስተኛው ተግባር የተጎዱትን መጎብኘት ነው። የተጎዱትን ኖርማሊ፣ ማንኛውም ሰው መጎብኘት አለበት፣ ግን የተጎዱትን መጎብኘት። እንዴት ነው የምንጎበኘው? እንዴት ነው የሚጎበኘው? አንድ መጋቢ እንዴት ነው የሚጎበኘው? አንድ ቤተክርስቲያን አስተዳደር ወይም አመራር በመንፈሳዊ የተጎዳ ሰው ምን የሆነ ሰው ነው? የተሰበረ ሰው፣ ያዘነ ሰው ነው፣ የተኮዘ ሰው ነው። ብዙ ነገሮች መንፈሳዊ ነገር ሲበላሽ ባለፈው እንዳልኩት ሁሉ ነገር እስከታች ድረስ ይበላሻል። ስለዚህ የምንኖርበት የወደቀው ዓለም የሰው ልጅ በመንፈሳዊ እና በስሜታዊ ወይም በውስጣዊ ህመም የተሰበሩ ሰዎች የበዙባት ነች። ወይም በቃ በሀዘንና በስብራት ውስጥ ያሉ ሰዎች ያሉበት ነው። ይህን ደግሞ አንደኛ ጴጥሮስ ምዕራፍ ሁለት ቁጥር 24 ላይ እንደሚናገረው ክርስቶስ በመስቀል ላይ እንደሞተ ህመሙን የሰውን ሁሉ ህመምን በራሱ ላይ እንደወሰደ ነው የምናየው። ስለዚህ አሁን መጋቢው የሚያደርገ ወይም አብረውት የሚያገለግሉ ሰዎች ተግባራቸው ለተጎዱ ሰዎች ነፍሳቸውና መንፈሳቸው ውስጣቸው ያለው ነገር በተሰቀለው መሲህ ውስጥ እንደሚገኝ ማሳየት ነው የመሪዎች ተግባር። እሱ ህመማችንን ተሸክሟል፣ እሱ ቁስላችንን ተሸክሟል፣ እሱ ያልወሰደው ነገር የለም ብለን ለማሳየት እውነትን በእምነት በፍቅር መግለጥ ነው። አንድ ሰው ጥሩ እረኛ እንዲሆን ከተፈለገ የትኛውን በጉባኤው በዛ ጉባኤ ውስጥ ያለ መንጋ ሲጎዳ ለማወቅ ለመስማት የት ወደቀ ለማለት መንጋውን የመጠበቅ ኃላፊነት ከመጋቢው ይጠበቃል፣ ከመጋቢዎች ይጠበቃል። በዛ ኃላፊነት ቤተክርስቲያንን ከሚመሩት አስተዳደራዊ ተቋማት ይጠበቃል፣ ከመንፈሳዊ መሪዎች ይጠበቃል። አንድ ሰው መቼም ጠንካራ መሪ ለመባል ጥሩ እረኛ ነው እንዲሆን ከተፈለገ መንጋው ውስጥ ምን እንዳለ ያወቀ ነው። እንግዲህ በጎቹ ብቻ እንዲያውቁት መጠበቅ የለበትም። እረኛው የቱ ቆስሏል፣ የቱ ደክሟል፣ ወዴት እየሄደ ነው የሚለውን በደንብ ማሳወቅ አለበት። መጋቢው ወይም እረኛው እረኞቹ እነዚህን የደከሙ ሰዎች ሊያዳምጣቸው፣ ሊመክራቸው፣ ሊያበረታታቸው ወደ ተሻለ ከወደቁበት ተነስተው ወደ ተሻለ መንገድ የሚሄዱበትን መንገድ ሊያሳያቸው ከመጋቢው ይጠበቃል። እንግዲህ መጋቢው የተጎዳውን ሰው አግኝቶ ምን ማድረግ ይችላል? ከእግዚአብሔር ፈውስን መፈወስ ማለት ከስጋ ፈውስ ብቻ አይደለም። መንፈሳዊ ድካ፣ አእምራዊ ቁስለት፣ ብዙ የተለያዩ ነገሮች ያሉ ውስጠኛው ሲጎዳ ውጪ መጎዳቱ ስለማይቀር እነዚህም በደንብ አድርጎ ጉዳቱን የትኛው ጋ ነው በተለይ ዲዘርን የማድረግ አቅሙ ከፍተኛ ሊሆን ይገባል። አንድ እረኛ። ስለዚህ ምንድን ነው ማድረግ ያለብን? የተጎዱትን መጎብኘት ሊደረግላቸው የሚገባውን ነገር ማመቻቸትና እንዲደረግላቸው ማድረግ ነው። ሌላው እንግዲህ የባዘኑትን መመለስ አለ። ብዙ የባዘነ ሰው እኮ አለ በቤታችን ብዙ እንዶ ከቤተ ክርስቲያን አልቅር ብሎ መቶ ቁጭ ብሎ የሚሄድ ሰዋል። ሲፈልግ የሚመጣ ሲፈልግ የሚቀርም የባዘነው በጉባኤ ውስጥ ምን አለ ማለት ነው። ስር የሰደደ ከመንገድ የወጣ ወይም ከተወሰነው ገደብ አልፎ ሌላ ነገር ውስጥ የገባ ማለት ነው። የሚባዘን ሰው አውሬ ያገኘዋል፣ ብቸኝነት ያጠቀዋል ለሞትም ቀላል ነው። ስለዚህ በዚህ ትምህርት ውስጥ በዚህ አውድ ውስጥ ጠፍቶ ወደ ኃጢአት የሄደ ሰው ማለት ነው። በአጠቃላይ አንዳንድ ጊዜ የተዘበራረቁ ነገሮች በውጫዊ ሁኔታዎች ወገኖች ላይ ይታዩ ይችላሉ። ጥሩ ለብሰን ተጋግጠን ቤተ ክርስቲያን ልንመጣ እንችላለን። ያ ሰው ለሰው ብሎ ይሆናል የሚመጣው አሁን ተስፋ ቆርጦ ያ ሰው ለቤተሰቡ ለወንድሙ፣ ለእህቱ፣ ለእናቱ፣ ለአባቱ ሲል ሊመጣ ይችላል። ግን የጠፋ ሰው ያ ሰው የሳምንት የቤተክርስቲያን ደንበኛ፣ ግን ምንም የማይሰማ ሰው ሊሆን ይችላል። ምክንያቱም ውጫዊ ነገሩ ደህና ይመስላል፣ ውስጡ ግን በጣም ተዘበራርቆ ሊሆን ይችላል። ልናየው አንችልም። በመደበኛነት ወደ ቤተክርስቲያን ሊሄድ ይችላል ኢቭን አልፎ ተርፎ በአመራርነት አገልግሎት ውስጥ ሊገባም ይችላል። እንግዲህ በሌላ ጊዜ ግን በባዘኑ ድርጊቶች ውስጥ በኃጢአት ውስጥ በግልጽ የሚታይ ነገር ውስጥ በስውር ልናገኘው እንችላለን። እንግዲህ ይህን ስናደርግ ስናይ የጥሩ እረኛ ተግባር ለእነዚህ ሰዎች የባዘነውን ወደ በረቱ መመለስ ነው። አውሬ ሳያገኘው ሳይሞት ወደ ዘላለም ጥፋት ሳይገባ የጠፋውን አጥብቆ ለመፈለግ መሪዎች መትጋት አለባቸው። የፕሮፌሽናል ስራዎች፣ የአስተዳደራዊ መዋቅሮች ቀላል ናቸው። ባለፈው ስለ ሂሳብ አያያዝ ስለ ገንዘብ አያያዝ ስለ ገንዘብ አስተዳደር ብዙ ነገር ትምህርት ተምራችኋል። ይሄ ግን የቤተ ክርስቲያን አስተዳደር ነው። ክርስቶስ ራስ የሆነላት አስተዳደር ነው። አደራ የተቀበላችሁ ታቦቱን የተሸከማችሁ ባላደራዎች፣ እንዴት አድርገን ነው መፈለግ ያለብን? የጠፋውን እንዴት ነው መመለስ ያለብን? የሚወደውን እሱ የሚወደውን እንደው በቃ የተመቻቸ ቃል ሳይሆን ሕይወት ያለው ሰውየውን የሚመልስ ከመጋቢው ከሚመሩ ሰዎች ከእረኞች ይጠበቃል። የሚያነጽ ቃል፣ የሚፈውስ ቃል፣ የሚመልስ ቃል። ስለዚህ ምን ማድረግ አለብን ማለት ነው? ጥሩ እረኛ የባዘኑትን መፈለግ፣ ከዛ ባለፈ ደግሞ ባደገ ደረጃ ከባዘኑት ጌላ በቀልባቸው ውስጣቸው ሞቶ ቤተክርስቲያን ከሚመላልሱ የጠፉትን ደግሞ መፈለግ ያስፈልጋል አሁን ወደ እግዚአብሔር ቤት አንድ ጊዜ የሆነ ጥናት ሳጠና፣ ጥናቱ ምንድን ነው ስለ ዳይቮርስ ሳይሆን ሪማሬጅ በሚል ርዕስ ነበር ሲሰራ የነበረው እና በየክፍለ ከተማዎች ዞርኩ። ያገኘሁት መንግስታዊ ተቋም ውስጥ ነው የምነግራቸው፣ ቤተክርስቲያን እነዚሁ እጅ ያለው እና ምንድን ነው የሚሉት የሚያጋቡ ሰዎች የሚጋባው ቁጥር ስፍር የለውም። ሲፋቱ ወደዚህ ስለማይመጡ ስለ እንደገና መጋባት የሚባል ነገር በፍጹም አይታይም። እንደገና ልንጋባን የመጣን የሚላና ይማሉ። ቤተክርስቲያንም እንደዚህ ነው። አንድ ጊዜ እንደዚህ አንድ ቤተክርስቲያን ስሙን ባልጠቅስም በአስራ ሁለት ዓመት ውስጥ የእንደገና ጋብቻ የገጠመን ሁለት ነው ማለት። እነዚህም በሞት ምክንያት ነው የወጡት። የተጋቡት ግን ሁሉም አብረው ይኑሩ፣ ይፋቱ፣ ይለያዩ፣ ስለ መለያየት አንድም ሰው መጥቶ ሪፖርት አያደርግም። ብዙ ነገር እኮ ጠፍቷል። በተለይ እግዚአብሔር አደራ የሰጠን ሰዎች እነዚህን የመፈለግ ኃላፊነት አለብን። የጥሩ እረኛ የመጨረሻው ተግባር የጠፋውን መፈለግ፣ በቃ የጠፋውን በግ ያው ጌታ እንዳሉ ዘጠና ዘጠኝን ትቶ ቤት ውስጥ ያሉትን አለ፣ እነዛን ያን የጠፋውን በግ አውሬ ሳይበላው ጳውሎስ ለጢሞቴዎስ የወንጌላዊነትን ስራ እንዲሰራ ሲነግረው በቤተ ክርስቲያን ስራ ውስጥ መግባት ቀላል እንዳልሆነ ነው። ስለዚህ እንግዲህ እግዚአብሔር በረዳም መጠን የባዘኑትን መፈለግ፣ የታመሙትን መጸለይ፣ የተጎዱትን መጎብኘት፣ ከዛም ደግሞ ባለፈ የጠፉትን መፈለግ ከአንድ መሪ ይጠበቃል ማለት ነው። ሌላው ደግሞ ዛሬ አሁን የምናየው የመጨረሻው ደቂቃ ላይ አመራር ማለት፣ አሁን ስለ መሪው ነው ስናወራ፣ አመራርስ ምንድን ነው? ቤተክርስቲያን ስናስተዳደር እንዴት ነው? መጽሐፍ ቅዱሳዊ የአመራር ሞዴል የሆኑ ሰዎች ሞልተዋል። አመራር ምንድን ነው? መሪ ማን ነው? እነዚህ ጥያቄዎች በጣም አስፈላጊ ናቸው። ስለዚህ እነዚህን ጥያቄዎች ለዘመናት ሲነሱ የቆዩና በተለያዩ መንገዶች ምላሽ የተሰጠባቸው ናቸው። እንግዲህ የተፈጥሮ አመራር እና መንፈሳዊ አመራር ብለን ባለፈው ሁለቱን ዲስቲንግሽ አድርገናል ለይተናቸዋል። እነዚህ የተፈጥሮ አመራር እና መንፈሳዊ አመራር ብለን የምንላቸው እነዚህን አንድ ላይ አጣምረው በራስ መተማመን በእግዚአብሔር መታመን በራስ መተማመን በእግዚአብሔር ላይ መታመን፣ አያችሁ እግዚአብሔር ይህን ሰጥቶኛል ብለን በራሳችን እንተማመን ልንመራ እንችላለን ብለን ማለት ነው። ግን መታመናችን ግን እምነታችን ስራችንን ለመስራት ማን መሆን አለበት? መሪ ስንሆን እግዚአብሔር ብቻ መታመኛችን መሆን አለበት። እግዚአብሔርን የሚያውቁ ሰዎች ማወቅ በጣም በጣም አስፈላጊ ነው፣ መሪ ላይ ስለዚህ እነዚህ እግዚአብሔርን ያወቁ ሰዎች መሪ የሆኑ ሰዎች መታወቃቸው እኔ በግሌ ባውቃቸው አንተ በግሌ ብታውቃቸው እርሶ በግሎ ቢያውቁ በጣም አስፈላጊ ነው ምክንያቱም የእግዚአብሔር ፈቃድ ለማወቅ የራሳቸውን ጥረት ያደርጋሉ እነዚህ ሰዎች መሪዎች ውሳኔዎች ይሰጣሉ ጥልቅ የሆነ በጣም ዝቅታት እናይባቸዋለን ጤነኛ የሆኑ አመራሮች ማለት ነው የራሳቸውን ግኝቶች ያዘጋጁና የእግዚአብሔርን መንገድ የሚያበላሹም አሉ። እግዚአብሔርን ለመታዘዝ እግዚአብሔርን ከመታዘዝ ማዘዝን የሚወዱ አሉ። በተቃራኒ በፍቅር ተነስቶ በጥላቻ የሚጨርስን መሪ አለ። መቼም አንድ መሪ የሚጠቀምበት ዘዴ እግዚአብሔርን ለመታዘዝ ከሆነ ማዘዝ ሳይሆን መታዘዝ ያስደስተዋል። ፍቅር እንጂ በግል ተነሳስቶ ሌላ የራሱን ጥቅም ሊያስከብር አይነሳሳም። አንድ መሪ የእግዚአብሔር ጥገኛ መሆን አለበት። በራሱ አይደለም። ዲፔንደንት ነን። ሁልጊዜ የቤተ ክርስቲያን አመራር ሌሎችን ለእግዚአብሔር መንግስት አገልግሎት ተጽዕኖ የማሳደር ሂደት ነው። ለእግዚአብሔር መንግስት አገልግሎት እንዲመጡ በ በፍቅር አሸንፎ ለዚህ አገልግሎት በቅናት እንዲነሳሱ ማድረግ ነው። አንድ መሪ ሌሎች እሱን የማይከተሉ ከሆነ መንጋው ዓላማውን እንዲያሳካ ተጽዕኖ ማድረግ አይችልም ማለት ነው። አያችሁ፣ በፍቅር የማንማርክ በህይወት ቃል የማንማርክ በኑሮ የማንማርክ ከሆነ ማን ነው የሚከተለን? የሚበላ ነገር ካለብን ማንም ጉድጓድ ብንደበቅ እንደ ጌዲዮን ጉድጓድ ገብተን ብንቀመጥ እግዚአብሔር ልብን ስለሚያይ ጎትቶ ያወጣናል። ሰውም እንደዛ ይፈልገናል። እንግዲህ በአጠቃላይ ከአመራር ምንድን ነው የሚለውን ነገር ስንመለከት በቤተክርስቲያን ውስጥ ቤተክርስቲያን በዚህ በሴኩላሩ ዓለም ወይም በዓለማዊ ዓለም ውስጥ ያለውን አመራር ስንመለከት በሁለት ልዩነቶች ውስጥ የምናያቸው ተመሳሳይነትም አንድነትም ያለባቸው ቦታዎች አሉ። እነዚህ አንደኛ የአመራር ዘዴዎችን ስናነሳ እንዴትና መቼ አስፈላጊ እንደሆኑ በዚህኛው በሴክላሩ ይጠቅመኛል። የትኛው አመራር ዘይቤ በቤተ ክርስቲያን ውስጥ የበለጠ ምቹ ነው ብለን ጠይቀን፣ የእግዚአብሔርን ቃል ፈትሸን አመራሩን በዚህ መልስ እንሰጣለን። አመራሩ ከየት እንደሚመጣ ደግሞ አንድ የቤተ ክርስቲያን ምዕመን መሪ ወደፊት ማን ይሆናል ብሎ አያስብም። ይጸልያል፣ ያዘጋጃል፣ ይተካል። የማይተካ መሪ ግን ልክ ኢያሱ ከሞተ በኋላ ሰው በዘፈቀደ የሚሄድና የእግዚአብሔር ሐሳብ ሳይሆን የሰይጣን የዲያብሎስ የዓለም ሐሳብ የስጋ ሐሳብ የሚንጸባረቅልበት ይሆናል ማለት ነው። እንግዲህ ለዚህ ሁሉ የሚያስፈልገን የቤተ ክርስቲያን አስተዳደርና የአመራር ኮርስ የምናጠናበት ምክንያቱ ይሄ ነው ማለት ነው። እንግዲህ በሚያስፈልገን ጉዳዮች ሁሉ እግዚአብሔር ቤት ውስጥ ስንንቀሳቀስ ያለ መሪ እንንቀሳቀሰው። በነገራችን ላይ ማንም ሰው ማንም ሰው ሰው ባህሪ ነው፣ ካልቸር ሰው በተፈጥሮ ማህበራዊ በመሆኑ መሪ ይፈልጋል። መሪ ፈለገ ማለት ምን ማለት ነው? መሪ ፈለገ ማለት ሰው የእግዚአብሔር ፈቃድ ያለበት መሪ ነው የሚፈልገው የእግዚአብሔርን ሐሳብ የሚያስተናግድ መሪ ነው የሚፈልገው። እግዚአብሔር ምን ይለኛል የሚል መሪ ነው የሚፈልገው። በነገራችን ላይ እግዚአብሔር የወደደውን ሊያደርግ የሚሻ መሪ ከእግዚአብሔር የሆነ ብቻ። አሁን አመራር በአጠቃላይ በሰዎች ግፊት የሚመጡ አሉ። በሌላው በገንዘባቸው የሚመጡ አሉ፣ ገንዘብ አላቸው ተብለው ከዛ ደግሞ ባለፈ ደግሞ እውቀት ተምረዋል ተብሎ የሚመጣው። እግዚአብሔር ቤት እውቀት ያስፈልጋል መሪ ሲሆን፣ ጥበብ ያስፈልጋል መሪ ሲኮን፣ እንደገና ባህሪም ያስፈልጋል መሪ ሲኮን። ባህሪ ግን የምንለው ውስጠኛው ከክርስቶስ ጋር የተጣመረ ኢንቲመሲ ያለው ባህሪ ማለት ነው። ስለዚህ ወገኖች በአስተዳደር በኑሮ በቤተክርስቲያን ውስጥ የሚቀመጥ የትኛው የአገልግሎት መሪ፣ እነዚህ አሁን ያልኳቸው ቁልፍ የሆኑ ሀሳቦች ሊሟሉ የሚችሉት ያሉ መሪዎች አይናቸውን ከፍተው ለአመራር የሚበቁትን ወደ አመራር ለማምጣት በፍቅር የተገለጠ በእግዚአብሔር ቃል የተገለጠ በእውነት ላይ የተመሰረተ ማንነት ያለው መሪ መሆን ይጠበቅብናል። ቤተክርስቲያንን ስናስተዳድር የኔ ቤት ነው ብለን አይደለም የእግዚአብሔር ቤት ነው ብለን እግዚአብሔር ያይኛል ብለን ነው። እንግዲህ በአጠቃላይ ባለፈው ያነሳናቸው አመራሮች ኤጲስቆጶስ በቲቶም ላይ በኤፌሶንም ላይ በጢሞቴዎስም ላይ በተለያዩ ቦታ ያነሳናቸው መጋቢዎች የሰጠናቸው ትርጉሞች አሉ። ባህላዊ በሆነ መንገድ ያየነው ነገር አለ። እንደገና ደግሞ መጽሐፍ ቅዱስ ላይ የሆነውን ትርጓሜ ይታ ባህላዊ ብለን ስንል በቤተክርስቲያን ካልቸር የምናደርገው ትራዲሽናል የሆነ ነገር አለ። ከዛ ወጥተን አሁን ዘመኑ የሚፈልገው ስፔሲፊክ የሆነና ስትራክቸር የሆነ ስራ ስለሆነ ይህንን እንዴት ነው አዋቅረን የምንቀጥለው የሚለው ጥያቄ በቃ ሊያሟላ የሚገባው አሁን ባለፈው ያነሳነው የእነ ስጢፋኖስን ምርጫ ምዕራፍ ስድስት ላይ የሐዋርያ ስራ ምዕራፍ ስድስት ላይ እነዚህን ሰዎች እንዴት ነው ወደ አገልግሎት የምናመጣ አያችሁ። እግዚአብሔር ፊት ምን አደረጉት? ተሰብስበው ሐዋርያት ጸለዩ። አሁን እውነት መሪ ለመሆን የሚመጣ ሰው እግዚአብሔር ጠርቶት ነው ወይ? እውነት መሪዎችን ለመተካት የምናመጣቸው ሰዎች ጸልየን እግዚአብሔርን ጠይቀን ነው ወይ? እነዚህ ሰዎች በእርግጥ እንደ እግዚአብሔር ቃል መንፈስ ቅዱስ እና የእግዚአብሔር ጸጋ በእነሱ ላይ መንፈስ ቅዱስ ያስቀመጠዋል ወይ ብለን እነዚህ እነዚህ ነገሮች የምናደርግበት ምክንያት የምንመራው የሰው መንግስት ሳይሆን የእግዚአብሔር መንግስት ስለሆነ። እንግዲህ እነዚህን ሶስት ምዕራፎች አጠር በምዕራፍ ሶስት ቦታ ተገድ ተከፍለው ያየናቸው በሙሉ ክፍሎች ለምንድን ነው ብለን ብንል ለቤተ ክርስቲያን የእግዚአብሔር መንግስት ለማስፋት አመራር ላይ የሚቀመጡ አላማ ያላቸው ጠንካራ የሆኑ የእግዚአብሔር ቤተሰቦች ሊሆኑ ይገባል በሚል ነው። አንዳንድ ጊዜ ጥሪ አለን። ግን እንደ ሙሴ ጊዜው ሳይደርስ ነፍስ ገለን ሽሽት እንድንሄድ እግዚአብሔር አይፈልግም። ሙሴ እኮ ጥሪ እንዳለው ይታወቃል። ግን መጀመሪያ በጉልበቱ ላይ ያደርግ ፈልግ። ይህም ጤነኛ አይደለም። ጥሪ አለን። እንደ ጴጥሮስ ዘራፍ ብሎ ጆሮን በሰይፍ በመቁረጥ አይደለም ጥሪ። ከዛ በኋላ እግዚአብሔር ግን በመጨረሻ የመጀመሪያው ሰባኪ ያደረገው ጴጥሮስን ነው። ስለዚህ ጥሪያችን ከእግዚአብሔር ሰዎችን በሙሉ አቅማችን እንዲሰሩ ኦፖርቹኒቲ የምንሰጥ ለለውጥ ድጋፍ እንጂ ለውጥን የማንጋፋ ውሳኔ ለመስጠት ፈጣን የሆንን በማስተዋል ችግር ሲመጣ የማንሸሽ የማያስደነግጠን፣ እግዚአብሔር ከኛ ጋራ ነው ብለን የምንል መሪዎች፣ እንደዚህ መሆን አለባቸው። ከዛ ውጪ መሪ ማዳመጥ፣ ብርቱ የሆኑትን ማበረታታት፣ የወደቁትን ማንሳት ተሰኪ ልጆች፣ ተተኪ ትውልዶች እንዲኖረን ማድረግ። ዳዊት ንጉስ ነበረ። በንግስናው ብዙ ጥፋት ቢያጠፋም እግዚአብሔር ወዶታል። ግን መሪ የመተካት ነገር ችግር የነበረው ከመጀመሪያ ከቤቱ ነው። እስኪ የዳዊትን ልጆቹ እኛም በቤተክርስቲያን የምንመራቸው ከልጆቻችን የበለጡ የእግዚአብሔር ልጆች ናቸው። እነዚህ ልጆች ወደ ብቃት ለማምጣት መሪ ወደ የሚያስፈልገው ክህሎት ከፍ ማለት አለበት። በእግዚአብሔር መንግስት መሪ ራእይን የሚያበረታታ እንጂ ራእይን የሚገድብ መሆን የለበትም። በአጠቃላይ እነዚህን ጉዳዮች በቅደም ተከተል እንዳየናቸው የእግዚአብሔርን መንግስት ነው የምንመራው ብለን ካል መሪ ተብዬ ተጠርቻለሁ ብለን ካል ዘ ኦፖዚት የሆነውን መጽሐፍ ቅዱሳዊ ቃልን እንድንከተል እግዚአብሔር ይርዳል። ይህ ማለት ምን ማለት ነው? ኦፖዚት ከአለም ተቃራኒ የሆነው ነገር፣ እኛ መሪ ስንሆን በሰዎች ላይ እንደ አለማውያን ልንሰለጥን አይደለም። በቃ ሊመራ የሚፈልግ ባሪያ ይሁን ነው፣ ዝቅ ብሎ ያገልግል ነው። ቅድም ያነሳናቸው በተለይ በዘጠነኛው ትምህርት ላይ ያነሳናቸው ልዩ ልዩ እነዚህ አገልጋይነት መንፈስንና ለሌሎች መኖርን ብለን ያልናቸው ነገሮች ይሄ በጣም በጣም አስፈላጊ ነው። መሪ ሁልጊዜ ኦፖርቹኒቲን የሚጠቀም ነው። እግዚአብሔር እድል ሲሰጥ ያን ጊዜ ካለፍ ነው። አስቸጋሪ ነገር ውስጥ ህዝቡን ነው የምንከተው። ምክንያቱም መሪ ካበላሸ ጠቅላላ ከጀርባ ያለው ህዝብ ምን ይሆናል? ሌላ ችግር ውስጥ ይገባል ማለት ነው። ውጤታማ የሆነ መሪ በደንብ የተረዳ መሪ እንደ ዘር ተበቅሎ ተደብቆ ሲመገብ ቆይቶ ብዙ ፍሬ የወጣ መሪ ቤተክርስቲያናችን ያስፈልጋታል። ስለዚህ በተለይ መሪዎችን በምንመርጥበት ወይም በመሪዎች ራሳችን ደግሞ እግዚአብሔር ጠርሆናል። ብለው በሚመጡበት ጊዜ እንደ እግዚአብሔር ቃል በእግዚአብሔር መንፈስ ተመርተን እንድንመረምር እግዚአብሔር ይርዳን። ያ ሁሉ ሰው እኮ ተሰብስቦ መንፈስ ቅዱስ በርናባስንና ጳውሎስን ለሥራዬ ለዩልኝ የሚል ድምፅ እኮ ያመጣል። ጌታ ይርዳን። እንግዲህ በአጠቃላይ የቤተክርስቲያን አስተዳደር በዚህ ተጀምሮ በዚህ የሚያልቅ ስላልሆነ በአጭሩ ለዚህ ኮርስ በሚመጥን ይህንን ይመስላል። እስከዚህ ድረስ የረዳን እግዚአብሔር የመከረን እግዚአብሔር ያስተማረን እግዚአብሔር ክብሩን ጠቅልሎ ይውሰድ። እግዚአብሔር በሚረዳን መጠን ከዚህ የበለጠ እንደምታነቡ ከዚህ የበለጠ ደግሞ የእግዚአብሔር ቤት መሪዎች ምን መሆን እንዳለባቸው ወደፊት እናንተም እንደምታስተምሩ አምናለሁ። እግዚአብሔር ስለረዳን ስሙ ይባረክ። ጸልየን አመስግነን እንጨርሳለን። ሀሌሉያ። ጌታ ሆይ አንተ በዘመናት አትለወጥም። እኛ እንደክማለን፣ በድካማችን ግን አንተ ታግዘናለህ። እኛ እንሮጣለን። እግዚአብሔር ሆይ አንተ ከርጫችን የሚያሰናክለንን ነገር ከመንገዳችንን ታነሳለህ። አሁንም ይህንን ጊዜና ይህን ሰዓት ይህንን አስር ተከታታይ ትምህርት እግዚአብሔር ሆይ እኔም ለወገኖችን እንዳቀርብ እነሱም እንዲሰሙ ልታደርግ የወደድክ አንተንህና ክብሩን ክብሩን ጠቅለው ሰድህ ሁሉ ሲሆን ለአንተ ክብር ይሆን በጌታ በኢየሱስ ክርስቶስ ዘላለማዊ ስም አሜን።